ከግብር ጋር በተገናኘ ምን አይነት ታክስ ቻሌንጆች ይኖሩብናል? አንዱ ድርጅት አንዱን ድርጅት አኳየር ሲያደርግ ብዙ ሁሉ ነገሩ አሰስመንት መሰራት መቻል፣ አንደኛ ከኢትዮጵያ ብሔራዊ ባንክ ሕግ አንጻር መርጀሩን እችላለሁ ወይ አልችልም ወይ፣ ኢሌጋል ጉዳዮችን አሰስመንት መስራት መቻል አለብህ። የኮምፕላያንስ ኢሹዎችን አሰስመንት መስራት መቻል አለብህ አስቀድመህ። ከዛ ውጪ ደግሞ ይሄ ቴክ ኦቨሩ ወይም ደግሞ መርጀሩ ወይም ግዢ እንግዲህ ቴክ ኦቨር ግዢ ነው የሚባለው። ወይም ውህደቱ መርጀሩ ምን አይነት የታክስ ኢምፕሊኬሽኖችን ያመጣብናል የሚለውን ነገር ቀድመህ እሰስ ማድረግ ያለበት ነገ ከነጎዲያ ከገቢዎች ጋር ግጭት እንዳይፈጥር ብዙ ስቴክ ሆልደሮች በዚህ ጉዳይ ላይ ኢንተረስት ስለሚኖራቸው ይህንን ነገር ባንኮቹ ማሰብ መቻል አለባቸው። እንግዲህ ለምሳሌ ቴክኦቨሩ ምናልባት እኮ በካሽ ሊሆን ይችላል የምከፍለው። አኳ የምታደረጋቸውን ድግሶች ስከፍል ምን ማድረግ አለብ ምን አይነት የካፒታል ጌን ታክሶችን ጉዳይ ምናምን ጉዳይ እንዴት ማናጅ ማድረግ አለብኝ የሚለውን ነገር አኳየር የሚያደርገው ድርጅት አዲስ ነገር ስለሆነ ታክስ ኢምፕሊኬሽኑን፣ የኮምፕሊያንስ ኢምፕሊኬሽኑን ከተለያዩ ከህጎች ጋር ያሉ ነገሮችን አክብሮ መጓዝን አብሮ ማሰብ ያስፈልጋል ማለት ነው። ለዚህ እንግዲህ በተለይ የኢንቨስትመንት አድቫይዘሪዎችን የኢንቨስትመንት ባንኮችን አገልግሎት የባለሙያዎችን አገልግሎት የሚፈልጉበት ቦታ ይመጣል ማለት ነው። ምን ዲዩ ዲሊጀንሱ በትክክል ሰርተው እዚህ እዚህ ቦታ ላይ መጠንቀቅ አለባችሁ ብሎ ሴቭ ትራንዚት እንዲያደርግ የባለሙያዎችን እገዛም የሚያስፈልጋቸው ነገር ይኖራል ማለት ነው። ስለዚህ በደንብ አሰስ ለማድረግ ኢንተርናል ካፓሲቲ ካለ ጥሩ፣ ከሌለ ግን አሁን አዲስ እየተቋቋሙ ያሉ ኢንቨስትመንት ባንኮች ሮል፣ የኢንቨስትመንት አድቫይዘሪዎች ሮል እዚህ ጋር ነው እንግዲህ ማለት ነው። ስለዚህ ያንን በመጠቀም እንዴት አድርጌ መርጀር እንድ አኪዚሽን ስሙዝ በሆነ መንገድ እንዲጠናቀቅ ማድረግ ይችላለሁ የሚለውን ነገር የባለሙያዎችን እርዳታም ጭምር መፈለግ ይኖርባቸዋል።